መተናል ሀባይብ እንደተለመደው ሁልጊዜ አዲስ ይዘን የዛሬው ደግሞ በጣም ለየት ያለ አዲስ ነገር የትም የትም የትም ያልተወራ የትም የትም ያልተነዳ መኪና እንደማለት ማለት ነው። እና ዛሬ እንግዲህ የመጣሁት በነፈንድሾቹ ሲሆን አህሙ ግብዳ ነገር ይዞ ከቻለ ዛሬ ማለት ነው። ዛሬ ግብዳ የማይቻል ነገር ይዞ መጥቶ እንግዲህ በአዲስ ነገር ማለት ነው አዲስ አብረን እንኑር አብረን መኖር አለብን፣ አለ ማለት ነው እንግዲህ አብረው ፈክዬም እንግዲህ እስማማለሁኝ ከመቀጣጠር ምን ከማለት አብረን ብንሆን ይሻለኛል ብላ እንግዲህ እኔም እንግዲህ ከተስማሙ ትልቅ ነገር ላይ ተደረሱ ብዬ ያው እንግዲህ ፍቅር ያለ ኒካ የለውም በረካ ኒካ አድርጉ ብዬ ታልጨርስ አሰላሙ አለይኩም ወረህመቱላህ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? ከኒጋ አለሁ አልሐምዱሊላሂ ረቢል አለሚን። እንዲሁም ክርስቲያን ወገኖች የሰላም ጤና ይስጥልኝ እያለሁ ሁላችሁም በያላችሁበት የአላህ እዝነትና ረህመቱ አይለያችሁ እያልኩኝ ሰላም ለሀገራችን፣ ሰላም ለህዝባችን እያልኩኝ የዛሬ ቪዲዮን ጀምራለሁ። ለቻናል አዲስ የሆናችሁ እንደተለመደው እንደምለው ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ ሸር እያደረጋችሁ እስከመጨረሻው በማዳመጥ ሀሳብ አስተያየታችሁን አስቀምጡልኝ ማለት ነው። እኔ የምለቃት ቪዲዮ ትንሽዬ ናት። ግፋ ቢል አስር ደቂቃ ቪዲዮ እንደው ጨርሳችሁ ብታውል ምን ችግር አለው ማለት ነው። አስር ደቂቃ መቀመጥ አሁን አቅቷችሁ ነው? ጨርሳችሁ ብታውል ማለት ነው። እና ላይክም አድርጉልኝ። ላይክ ስታደርጉ ቪዲዮ ለብዙ ሰው ተደራሽነትን ያገኛል ማለት ነው። እንግዲህ እኔ ያክል ካልኳችሁ የዛሬው ቪዲዮአችን እንግዲህ አህሙ ለፈኪያ አብረን እንኑር የሚል እንግዲህ ትልቅ ግብዳ ጥያቄ አቅርቦላታል። ያው ታገቢኛለሽ እንደሚለው ጥያቄ ምንም አይተናነስም ብሎ ነው እያቀረበላት እንግዲህ እሷም ያው ከመቀጣጠር እዚህ ቦታ እንገናኝ፣ እዚህ ቦታ እንስራ ከማለት ይሻለኛል፣ እሺ አብረን እንሁን ብላ ለውጥ ይላችኋል። የዚህ ጋ ነው በቃ ትልቅ ለውጥ እፈኪ ጋ መለወጧን የሚያሳችሁ የሁሌውም ቪዲዮዋን መለወጧን ያሳያችኋል። ነገር ግን የዛሬው ደግሞ በደንብ በደንብ እንደበሰለች በደንብ እንደተለወጠች የምናይበት ቪዲዮ ነው ማለት ነው። አይተንበታል ማለት ነው። ምክንያቱም ፈኪያ በፊት እንኳን አብረን እንኑር አንድ ቤት እንኑር ብሏት ለሌለው ሌለው እንኳን አነጋገሯን እንግዲህ ሁላችንም የምናውቃት የምንከታተላት ነን። የዛሬው እንግዲህ ለየት ብላ እሺ ይሻለናል እኔ ያለችው ማለት ነው። እንዴት ኮነው ነው እኔ ራሱ ማለት ነው እንዴት ነው አብረው የሚኖሩት? አንድ ቤት ኖረው ኒካ አስረው ነው ወይንስ ፍቅሩን ተቀበለችው ሊጋቡ ነው እያልኩኝ፣ እንግዲህ አልጨረስኩም ገና ሀሳቤ ማለት ነው እንደተምታታ ይ አይ እንግዲህ እሺ አብረን እንኖራለን ካለች፣ ያው እነሱ ሙስሊሞች ስለሆኑ እሳትና ጭድ አንድ ቤት አይኖርም። ያው ኒካ አስረው ነው መሆን ያለበት ብዬ እንግዲህ እኛ ኮሜንታተሮች፣ እኛ አውዲንሶቻቸው ወደ ኒካ እሰሩ ወደሚለው እንሄድ እያልኩኝ እንበል እያልኩ እያሰብኩኝ እያለሁኝ እንግዲህ ያው አሳቢን የን መካከል ቤት ከት አደረገብኝ ማለት ነው። ምክንያቱም አንድ ሴት ልጅ ሴትና ወንድ ልጅ አብረው አንድ ቤት በጭራሽ በጭራሽ የማይታሰብ ነው ማለት ነው። አብሮ የመኖር እቅዱም ሀሳቡም አይሳካም ማለት ነው። ባልና ሚስት ካልሆኑ በስተቀር በጣም የተከለከለ የተወገዘ ነገር ነው ማለት ነው። አብረው መኖር አይችሉም ማለት ነው እና እንግዲህ ያው እንዳለው እሺ ከተስማማሽ ብሎ ቀጥታ ወደ ዲኤም ሪል እስቴት ማንኞቹም ዩቱበሮች ሁሉም ዩቱበሮች እንደሚገዙት እና እንደሚሰሩት ማስታወቂያ አንዳንዴም አንድ ጊዜማ ማመን ተጠራጠርኩኝ ይህ ነገር ማስታወቂያ ሊሰሩ ነው እንዲሁ ሁለቱም ተመካክረው ብዬ ምክንያቱም አስር ሚሊዮን ሲል ቤቱን ማለት ነው። ባለ ሁለት መኝታ ቤት አስር ሚሊዮን ሲል ራስ ይወለል አለ አሁንና አሁን በዚህ አቅሙ የት ነው የሚችለው? እንዴት ነው አስር ሚሊዮን ቤት የሚገዘው? ለፈቂያ ብዬ ይሄ ነገርማ ማስታወቂያ ነው። ዲኤም ሪል ስቴት ማስታወቂያ እየሰሩ ነው አልኩና፣ ወደው ደግሞ የባንክ አካውንት የባንክ ምንድነው ብድር ይከታተላችኋል። 10% ነው መከፍሉት ምናምን 41% ሰላሳዋን ፐርሰንት ቀስ እያላችሁ ነው የምትከፍሉ፣ ሲባል አይ እንግዲህ ሊችል ይችላል፣ አያቀተውም። እንዲሁ ዩቱበሩን እየሰራ አልኩና፣ እላችኋለሁኝ እንደዚህ እያልኩኝ እየቀጠልኩ እያለሁ ያው አህሙ እንግዲህ ነገሩን እያበለሻሸ ይገኛል። ኮሜንታተሮች ልጅ ልጅ አጫወታችሁ እናንተ ልጆች ልጅ እናንተ ሰዎች ልጅ አይደላችሁም፣ ግን የምትሰሯቸው ነገሮች ሁሉ እንደ ልጅ እያጫወታችሁ ነው ሲሉ አልገባኝም ነበር አህሙ እንደ ልጅ እያጫወተ ይገኛል ማለት ነው። ምክንያቱም ያኔ ፕራንክ ነው፣ እንደ ማንኛውም ሰው ፕራንክ እየሰራችሁ ነው። ነገር ግን እናንተ ካለፋችሁበት ህይወት ተጣልታችሁ የተስማማችሁ ሰዎች ናችሁ። በእንደዚህ መልኩ አይደለም መስራት ያለብህ አህሙ ማለት ነው። አረጋገው በዚህ ልክ አፈንድተህ በዚህ ልክ አሁንም ሌላ ውስጥ ገብተህ መልሶ ጸብ ሊሆን ነው እንግዲህ አሁን የእናንተ ነገር አሁን ላይ አሁን ላይ በጣም በትልቁ እየፈራሁ መጣሁ ማለት ነው። በጣም እያስፈራችሁ መጣችሁ ማለት ነው። አሁን ለምሳሌ እዛው ላስቀምጥልህ፣ ናዴና ሚፍታህን እንግዲህ እያያችሁ ሆነው አይደለም። በቃ ሚፍታህ የሴትን ልጅ በእጁ ሰላም ብሎ የማያውቀውን አቅፎ ያቀውን እንግዲህ ይች ልጅ ሊያገባት ይሁን ብቻ አላቅም። እንግዲህ እንደዚ አይነት እየሰራ ነው እንደዚያ። ተጫዋቱ ምነካህሙ ተው እንጂ ነገሮችን አታበላሽ። በቃ እንደ ማንኛውም ሰው በፍቅር በደህና ደህና አመለካከት ቪዲዮአችሁን ስሩ። አሁን እናንተ ያደረጋችሁት ቪዲዮ ከትንሽ ቀን በኋላ እየሰራችሁት ያላችሁ ቪዲዮ የህፃን ልጅ ቪዲዮ አርጋችሁታል። በቃ መልሳችሁ እዛው ጸብ ውስጥ ለመግባት ማለት ነው። እንዴ ምንድን ነው ባካችሁ? እኛ እኮ ተስማማችሁ አብራችሁ ስትመጡ ታምሮን አላችሁ በጣም ነው የምታምሩት አብራችሁ ስትሆኑ ስንላችሁ ጊዜ እናንተ ተመልሳችሁ እዘው ጸብ ውስጥ ለመግባት ሩጫ ገብታችኋል ማለት ነው። ተዋህሙ። እንደዛ አይደረግም። በስነ ስርዓቱ ፕራንክም አለው አይነት አሁን ፈኪያ ዛሬ እንግዲህ ልትፈርም መጨረሻ ውሳኔ ላይ ከደረሰች በኋላ ፕራንክ ነው ብለህ ሰውየውንም ፕራንክ ሰውየውን እስከ ጓደኛው ጋር ይጨርስ ብለሃል። እንደው ፈኪ አሁን በዚህ ልክ ተቆጥታ ሄዳ እንዴት ነው የምትስማሙት ነው እኔ የፈራሁት። እኔ አሁን ቤተሰብ ያሳሰበ ማለት ነው። የማናጀሩ ሳይሆን የፈኪያ ነገር ነው ማለት ነው። ማናጀሩ ጓደኛው ከጓደኛው ጋር ያደረጉት ነገር ነው። ችግር የለውም። ጓደኛው ይደውልለታል፣ ፕራንክ እንደሆነ እሱ ያስረዳዋል ብሏል። ነገር ግን ፈኪያ በዚህ ልክ ተቆጥታ ሄዳ፣ ተመልሳችሁ እዛው ጸባችሁ ትገቡ እንዳትገቡ ብዬ ፈራሁኝ። በነገራችን ላይ ግን ብትከፋ ቪዲዮ በሷ ቻናል አይለቀቅም ነበረ። ይህም አንድ ተስፋ አለኝ ማለት ነው። እንሻላህ አትከፋም ብዬ አስባለሁ ማለት ነው። ነገር ግን አህሙና ፈኪያ፣ እባካችሁ እባካችሁ ተመልሳችሁ እዘው ጸብ ውስጥ ለመግባት አትጣሩ ማለት ነው። ስንት ወዳጅ ስንት ኦዲንስ በጉጉት እየጠበቃችሁ በመታረቃችሁ አብራችሁ በመስራታችሁ ስንት ኦዲንስ እየጓጓ እየጠበቃችሁ እያለ እናንተ ግን የምትሰሩት ስራ እንደ ሕጻን ልጅ ያጫወታችሁ ይዟል ማለት ነው እና አንዳንድ እንቁ ዩቱበሮች አሉና ስለ ፍቅር እነሱንም ቢሆን ማየት ትችላላችሁ። ምክንያቱም ፍቅርም ከሆነ ለዩቱብም ከሆነ በሥነ ሥርዓቱ ስሩና እንግዲህ ፍቅሩም ካሸነፈህ ቀስ ብለህ እሷም ተስተካከለ ቦታ ላይ ስትደርስ በደንብ ስትረዳህ ማለት ነው፣ እየተረዳችህን አሁን ያን ጊዜ ታፈነደዋለህ። እንግዲህ ከተቀበለችም ትቀበልሃለይ አላህ ሱብሃነ ወተዓላ ተፈቀደ ትጋባላችሁ ማለት ነው። ነገር ግን የምትሰሩትን ቪዲዮ አስተካክሉ። ፕራንክ ቢሆን በአሁኑ ሰዓት እናንተና እሷ ተገናኛችሁ በተበላችሁበት ሰዓት እንደገና ደግሞ ተለያዩ ለመባል አትሩጡላለሁኝ ሀባይብ። እንግዲህ ዛሬ ያንን የመሰለ ሪልስቴት ቤት ሊገዛላት ብዬ እንግዲህ ያው እንደ ወደ ስቴን አጣጥሜ ሳልጨርስ አህሙ ውድ አድርጎናል። ፕራንክ ነው ብሎ ምን ትላላችሁ? ሀዋይ በዚህ ጉዳይ እኔ ራሱ በደንብ በትልቁ ነው ፕራንክ የተደረግኩት ማለት ነው። ለማንኛውም የዛሬው ቪዲዮ ይሄን ያህል ይመስል ነበረ። በቀጣይ ቪዲዮ እንግዲህ በአዲስ ደግሞ እንመጣለን። እንሻላ ይታረቃሉ ብዬ እሱም ያ ማናጀሩ ለምኗት ፈኪየም ትመለሳለ ብዬ አስባለሁኝ። በቀጣይ ቪዲዮ በአዲስ ይመጣሉ ብዬ እጠብቃለሁ ማለት ነው። እስከ ዘው ድረስ እናንተ ላይክ እና ሰብስክራይብ እያደረጋችሁ ጠብቆን ያበሪያችሁ የቆየሁት እንደተለመደው እኔ ፖዚሽ ጋናት ነበርኩ። ሰላም አሌይኩም ወራህመቱላ ወበረካቸሁ